ሰላሙ አሌይኩም ወራህመቱ ላሂ ወበረካቱ። የቻናሌ ቤተሰቦችዬ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ሁሉ ሰላም አልሐምዱሊላ። በያላችሁበት ሰዓት አቆጣጠር አገር ውስጥም ከሀገር ውጭም ያላችሁ ሰላምታ ይድረሳችሁ ማለት ነው እና ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ አትርሱ ማለት ነው። የደውል ምልክቱን ተጫኑ እንዲሁም ሸር አድርጉልኝ ከጎን የሆኑ አበረታቱኝ እናንተ ሰብስክራይብ አደረጋችሁና ምንም የምትጎዱት ነገር የለም። ለኔ ግን ይጠቅመኛል። የእናንተ ሰብስክራይብና ላይክ ለኔ ይጠቅመኛል ማለት ነው። ስለዚህ ተጎን ሆን ይሁን ኢንሻአላህ። ዛሬ እንግዲህ ያመጣሁላችሁ ቃኢዳቱ ኑራንያ ለአዲስ ጀማሪዎች ክፍል አንድ ብዬ ጀምሬዋለሁ ማለት ነው። ኢንሻአላህ አብረን የምንጨርሰው ይሆናል። በየለንበት አላህ ሱብሃነሁ ወተዓላ ይጠብቀን። ሀገራችንን ሰላም አላህ ያድርግልን። ዱዓ አድርጉ የሀገራችንም ሰላም እንድመለስ ማለት ነው። እና ይሄን ይመስላላችኋል ኢንሻአላህ። ማበረታታችሁ እንዳትረሱ እና ይሄን ይመስላል ኢንሻአላህ። ስለምታበረታቱ ደግሞ ከልብ አመሰግናለሁ። በተሰብ የሆናችሁ በተሰብ ያልሆናችሁ በተሰብ ሆኑ ማለት ነው። እና ይሄን ይመስላላችኋል። ወደ ቂራአታችን እንግባ ኢንሻአላህ። አንዳንዱን እየተነተንኩኝ የምነግራችሁ ይሆናል ማለት ነው። ምክንያቱም አንድ ሰው ስማችን ማንበብ የተለያየ ነገራቶች ማንበብ እየቻል ነው ሀሁን በመቅራታችን ነው አይደለ። ቁርአንን ለመቅራት ደግሞ ቃኢዳት ኑራንያን መቅራት ግድ ነው፣ ላዚም ቃኢዳት ኑራንያ መቅራት አለበት። ምክንያቱም ዝም ብሎ ውድግ ብሎ አይነበብም። ሀሁን ሳንቀራ አማርኛ ማንበብ እንደማንችለው ሁሉ ቁርአንን ቃኢዳት ኑራንያ ሳንቀራ ቁርአንን ማንበብ አንችልም ማለት ነው እና ስለዚህ ትኩረት አድርጉ። እነዚህ ሁሉም ቁርአን ላይ ያለው ሀርፍ እነዚህ ናቸው ማለት ነው። እንደምታዋቸው እነዚህ ሀርፎይ ናቸው ያሉት። ያው እየተቀጣጠለ እየተቀጣጠለ ይሄዳልና ነው እንጂ ማለት ነው። ያኔ የተያያዘ ይመጣልና ነው እንጂ እነዚህ ናቸው። እዚህ ላይ የምታዋቸው ሀርፎይ ናቸው ቁርአን ላይ ሁሉም ላይ ያሉት ማለት ነው። እና ኢንሻአላህ በሶብር በትግስት ተከታተሉኝ ማለት ነው። ኢንሻአላህ ስህተት ታያችሁብኝ፣ ነገሩኝ። ከሰው ልጅ ስህተት ከብረት ዝገት አይጠፋም ይባላልና

ሆነው እንደምታውት እቺ ሀርፈናት ጋር የመጣችሁ ማለት ነው። አንድ ላይ ናቸው። ያው እየተያያዘ ነው እንደነገርኳችሁ። حروف الهجاء المفردة الف الف እንደምታውት ምንም የላትም አንድ ቋሚናት ማለት ነው። አሊፍ ب አፋችሁን ከፈታ አድርጉት። እንደምታውት ይውዝጋር አሊፍ ላም መታለይ ከላይ ማለት ነው። ምክንያቱም አፋችን ከፈት ማድረግ አለብን። በብለን አናልፍም። ባ፣ እንደዚህ አፋችን ከፈት አድርጉ ባ። እንደምታዋ ከታች አንድ ነጥብ አላት ማለት ነው። ባ፣ ታ። ታንም እንደዚሁ ታ እንለውም፣ ታ ነው ማለት ያለብን ማለት ነው። አፋችን ከፈት አድርጉት። ታ እንዲሞ ለመቅራት ምላሳችንን ከከንፈራችን ጋር የያዝ ታድርጉታላችሁ። አገናኙ። ሰ ሰ አንደም ሰታል ነው። በጥርሳችን ብቻ ወጣ ማለት ነው። ዝ ምላሳችሁን ከከንፈራችሁ ጋር ያዝ አድርጉት። ሰ ጂም፣ ይሄን ደሞ ጂም ብላችሁ ገተት ታደርጉት። ጂም። ሃ ሃንድ የምታዋት ምንም የላትም የሃና። የጂም አቀማመጥ አንድ ናቸው። ጂም ግን ጂም ግን ከመሀሏ አንድ ነጥብ አለቻት ማለት ነው። ከበታችዋ ኸንም ያኔ ከጎሮሯችሁ ውጡት አውጡት እንደ ማለት ለምሳሌ ኸ፣ ዳል ደ እንዳትሉት። እዚህ ላይም ዳል ዳል እንደምታዩት ዳል መጥታለይ እንደምታችሁ በቃ የመስበር ይታያችኋል። ሰማ ሀለ ያለችው እች ትናንሽ ይያዋ ዳል ዳል ላም መጥታለይ ዳል ነው ደ ማለት የለብንም ወደ አማርኛ እንዳይሄድብን ማለት ነው። እዚህም እንደምታዩት ዛል የዛልና የታ አንድ ነው አወጣጣቸው። ምክንያቱም ምላሳችንን ከከንፈራችን ጋር ያዝ እናደርገዋለን ማለት ነው ዛል ኦሮ ሮይንም አወፍሮት ሮ ያኔ አፋችሁን ከፈት አድርጎት እንደምታዋት አሊፍ መጥታለይ ፊቱ ማለት ነው። ሳባ አድርጉት፣ አፋችሁን ከፈት አድርጎት ዘ እንደ ዚም፣ ዘም እንደ ዙ አሊፍ መጥታለይ ዘ በሉት። ዘ፣ ሴን። ሴንንም ገተት ስንሽ ይኸው እንደምታዋት ያ መጥታለይ ሴን ን በን ነው የምንዘጋው። ለምን እነዚህ እንደምታዋቸው መሀል ላይ ቀይዋ እንደምታዋት ሲን ይ ይና ን መታለይ ማለት ያለብን ምንድ ነው ሲ ብቻ ብለን አንተውም፣ ሲን ንን እንጠቅሳለን ማለት ነው። እሺም እንደዛው ሺን እንደምታዋት ይው ህውዝ መታለይ። እነዚህ መሀል ላይ ያሉት ሺ ይች ራሷ ናት። ያ ደግሞ ያቺ ናት ማለት ነው። እንደምታውቁት እዚች መሃል ላይ የምትታያች ሁለት ነጥብ ያላት ማለት ነው። ሺን ሶድ፣ ሶድ ቦድ፣ ቦንም አወፍሩት። ቦድ ቦም ይወፍራል። ቦ አፋችሁን ከፈት አድርጉት። ቦ ም ይወፍራል። እንደዚሁም አፋቸውን ከፈት አድርጉት ም። ንም ጦምንም የላትም ግን ከበላያው አንድ ነጥብ አለቻት ማለት ነው። አይን፣ አይንንም አውጡት። አሁን ለምሳሌ ይቺም አይን ናት፣ እችም አይን ናት። ወላኪን ልዩነት አላቸው። እቺ አይን አትባልም፣ አይን ነው። እቺ ደግሞ ከጉሮራችን እናወጣዋለን ማለት ነው። አይን እንለዋለን። አሁን ለምሳሌ እስቲራዛ ስናደርግ አኡዙ አን ልምሳ አ አዙ ነው ምንለው እስቲራዛ ስናደርግ ማለት ነው። ስለዚህ እችና ይች ናቸው ማለት ነው። ጠየብ ይን ጎይንንም አወፍሩት። ጎይን ን ሳብ ትንሽ ፋ ፋንም ያ ሳብ አድርጉት።

ላም እችንም በሚም ነው ምን ዘጋት እቺ ሚም ይውዝ ጋር መታለ መሀል ላይ እንደምታዋት በቀይንትን የተጻፈችው ማለት ነው። ሚም ደግሞ ደሞ ለራሷ ሚም ሆና በሚም እንዘጋዋለን። መሀል ላይ ብቻ ያመጣባት አለ። ሚም ኑን፣ ዋው፣ ሃ ሃንም አወፍሩት ሀሀምዛህ ያ ያንም ትንሽ አፋችሁን ገጠት ያ ያ እና ይሄ እኔ ይመስላላችኋለሁ እንሻአላህ። ስታታያችሁብኝ እረሙኝ በኮሜንት አስቀምጡልኝ፣ እንዲሁም አፍበረታቱኝ ከጎና የሆኑ ማለት ነው። እንዲሁም ሼር አድርጉላቸው ለአዲስ ጭማሪዎች። ይህንን ይመስለላችኋለሁ አብራችሁ ስለ ቆያችሁ ስላዳመጣችሁኝ፣ ከልብ አመሰግናለሁኝ። ስለምታበረታቱኝ ማለት ነው እያላችሁ በሰላማችሁ ይብዛለኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ሆኑ። ወሰላሙ አሌይኩም ወራህመቱላ በረካቱ።